ሰላም፣ ሰላም እንዴናችሁ? ውድም ፕሮፐርቲ ቤተሰቦች፣ ዛሬ እየላችሁ የቀረብኩት በአስገራሚ የተሰራ ቆንጆ ጽድት ተብሎ የተሰራ 500 ካሬ ላይ የተሰራ አሪፍ ቤት ነው። እየላችሁ የቀረብኩት አያት ኮምፓውንድ ውስጥ ነው የሚገኘው። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። ጂ ፕላስ 1 ነው። ሳርቪሱም ጂ ፕላስ 1 አለው፣ ከኋላ ከጀርባ። እንግዲህ የነዚህ የዚህም ቤት ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል። እስከ መጨረሻ ከኔ ጋር እንድትቆዩት ጋብዛቸዋለሁ። እዚህ ጋር እንግዲህ እንደምትመለከቱት ግቢ ነው። ግቢው እጅግ በጣም ሰፊ ነው። ሰፊ ግሪን ኤሪያም አለው። ቢያንስ ግቢው አራት መኪና፣ አምስት መኪና ማቆም የሚችል ግቢ አለው። እጅግ ዘመናዊ ቤት ነው። አያት ኮምፓውንድ ውስጥ ነው የሚገኘው። ግሪን ኤሪያው እንግዲህ ይሄንን ይመስላል። ቤቱ ወደ ውስጥ ስንገባ ደግሞ እጅግ ሳሎኑም እጅግ በጣም ሰፊ ነው። ማስተር ቤድ ሮሙም እጅግ በጣም ሰፊ ነው። ሮሞቹ እንግዲህ ሰፋፊ ናቸው የራሳቸው መታጠቢያ ቤት ያላቸው ናቸው። እዚህ ጋር እንግዲህ እንደምትመለከቱት ከበሩ በሩም የተገጠመለት በጥሩ ማቴሪያል ነው የተገጠመለት። ወደ ውስጥ ስንገባ እንግዲህ ሰፊ ኮሊደር እናገኛለን በመጀመሪያ ደረጃ ማለት ነው። በዚህ ጋር የምትመለከቱት ወደ አንደኛ ፍሎር ላይ ማውጫ ነው። ወደ ሳሎን እየገባን ነው። ሳሎኑ ይሄንን ይመስላል እንግዲህ እጅግ በጣም ሰፊ ነው። በጣም ቆንጆ ቤት ነው። አያት ኮምፓውንድ ውስጥ ነው የሚገኘው። የራሱ ኦፕን ኪችን አለው ሳሎኑ ራሱ ሳሎኑ በጣም ሰፊ ነው እንግዲህ ቤቱ አምስት መቶ ካሪ ላይ ነው የተሰራ ብያችኋለሁ። እዚህ ጋር እንደምትመለከቱት ይ ኦፕን ኪችን ነው። ኦፕን ኪችኑም የተጠቀሙት ማቴሪያል እጅግ ኳሊቲ የሆነ ማቴሪያል ነው የተጠቀሙት። ላይቲንግ ሲስተማቸው እንግዲህ ቤቱን በሚመጥም መልኩ ነው የተገጠመለት። በጣም ቆንጆ ቤት ነው። ቤቱ በቂ ቢራን አለው እዚህ ጋር እንደምትመለከቱት ወፒንግ ኪችኑም እንግዲህ ይሄንን ይመስላል ማለት ነው በዚህ በኩል ደግሞ ወደ ሰርቪሱ መውጫ ነው ሰርቪሱም ጂ ፕላስ ዋን ነው ብያቸዋለሁ እንግዲህ ሰርቪሱ እዚህ ጋር እንደምትመለከቱት ኮሊደሩም በጣም ሰፊ ነው ሀፍት ራዝ አለው ሀፍት ራዙ ለልብስ ማስጫ ነው የተጠቀሙበት ይሄ እንግዲህ ትራዲሽናል ክችን ነው። እዚህ ጋ ሰርቢሱ ላይ ራሱ ሁለት ክችን አለው። እዚ ጋር የምትመለከቱት እንግዲህ የቃጠሎ ቦታም እንግዲህ ተዘጋጅቶለታል። በጣም ቆንጆ ቤት ነው። እንግዲህ ሰርቢሱ መጨረሻ ላይ ነው የማስጎበኛችሁ። ይህ ሰርቢስ መታጠቢያ ቤት ነው። የሰራተኛ ክፍሉ እዚህ ጋር የእንግዳ ማረፋ ነው። ዋና ቤቱ ላይ እንግዲህ ወደ አንደኛ ፎቅ ማውጣት ማይችል አቅም ደካማ እንኳን ቢኖር እዚህ ጋር ያርፋል ማለት ነው። እዚህ ጋር እንግዲህ የምትመለከቱት ደረጃው እንግዲህ እዚህ ጋር እንደምትመለከቱት በጣም ቆንጆ ተደርገው የተሰራ ነው። አንደኛ ፎቅ ላይ እንገኛለን እንግዲህ ማብራቱም በጣም በሚያምር መልኩ ነው የተሰራለት። ቀጥታ እዚህ ጋር የምናገኘው ማስተር ቤድሩን እናገኛለን ማለት ነው። ጽድት ተብሎ ተሰራ እጅግ በጣም ሰፊ የሆነ ማስተር ቤድሩን እናገኛለን ማለት ነው። የራሱ ማልበሻ ክፍል እና የራሱ ጃኩሲ አለው በውስጡ። ላይ እዚህ ጋር የምትመለከቱት እንግዲህ የራሱ በረንዳ ነው። እንደምትመለከቱት እንግዲህ ሰፊ ነው ማስተር ቤድሩሙ። ወደ ውስጥ ስንገባ ደግሞ ማልበሻ ክፍሉንና ና ባኞ ቤቱን እናገኛለን ማለት ነው። በጣም በሚያምር መልክ የተሰራለት ነው። እጅግ በጣም ዘመናዊ ቤት ነው። የዚህ ቤት ዋጋ እንግዲህ በጣም እጅግ ቅናሽ ተብሎ የሚታሰብ ቤት ነው። አያት ውስጥ እንግዲህ አምስት መቶ ካሬ ላይ የተሰራ በጣም እጅግ ርካሽ ተብሎ የወጣ ቤት ነው። ዋጋውንና ስልክ ቁጥሬን እንግዲህ መጨረሻ ላይ ነው የማሳውቃችሁ። እስከ መጨረሻ ከኔ ጋር እንድትከታተሉት ጋብዛቸዋለሁ። እዚህ ጋር እንደምትመለከቱት እንግዲህ የማስተር ቤድሩም ጃኩሲ እና እንግዲህ መታጠቢያ ቤቱን ነው እዚህ ጋር የምንመለከተው። በጣም ዘመናዊ ቤት ነው። በሁለተኛ የምናገኘው ደግሞ እንግዲህ የልጆች መኝታ ቤት እናገኛለን ማለት ነው እዚህ ጋር እንግዲህ እንደዚህ እንደምትመለከቱት የልጆች መኝታ ቤትን በጣም ሰፋፊ ናቸው። የራሳቸው ቁምሳጥን አላቸው። ዘመናዊ ቤት ነው። ኮመን መታጠባ ቤት አለው። ለሁለት መኝታ ቤት ኮመን መታጠባ ቤት ነው የተጠቀሙት እዚህ ጋር ሶስተኛ መኝታ ቤት እዚህ ጋር እናገኛለን። በጣም ቆንጆ ቤት ነው። መኝታ ቤቶቹም በጣም ሰፋፊ ናቸው። እንግዲህ የተጠቀሙት ማቴሪያልም ኳሊቲ ማቴሪያል ነው የተጠቀሙት። የአንደኛው መኝታ ቤት መታጠቢያ ቤት እዚህ ጋር እናገኛለን። ሰፊ ነው። ይህ የራሳቸው ቦይለር አላቸው። ሰፋ ያለ መኝታ ቤት አምስተኛ መኝታ ቤት እዚህ ጋር እናገኛለን። እንግዲህ ይህ ቤት በአጠቃላይ ከሰርቪሶቹ ጋር ወደ አስር መኝታ ቤቶች አሉ ማለት ነው። ሰርቪሱም ጂ ፕላስ ዋን ስለሆነ ሰፋፊ መኝታ ቤቶች ሰርቪስ ላይ እናገኛለን። ሳር ብስ መውጫ ነው። እንግዲህ በአንደኛ ፎቅ ላይ እንግዲህ እዚህ ጋር የምትመለከቱት የሳርብሶች ክፍል እንመለከታለን ማለት ነው። ሰፋ ያለ ክፍል እናገኛለን እዚህ ጋር የጂም መሆንም ይችላል፣ የእንግዳ ማረፋም መሆን ይችላል፣ እንደ መኝታ ቤትም መጠቀም ይቻላል ማለት ነው። የሰርቢሱ ክፍል እንግዲህ ይህንን ይመስላል። ማቴሪያሉም ሴራሚኮቹን በጣም ያምረሃሉ። በረንዳውም ሰፊ ነው። እዚህ ጋር የምትመለከቱት ሁለተኛ መኝታ ቤት ሰርቢስ ላይ ይህንን እናገኛለን። ሰፋፊ ናቸው ሰርቢሶቹ። ራሱ ሰፈሩ እንግዲህ እጅግ የለማ ሰፈር ነው። አያት ደራርቱ አካባቢ ነው የሚገኘው ቤቱ። የሶስቱ መኝታ ቤቶች ኮማን መታጠባ ቤት የሰርቪሶቹ እዚህ ላይ እናገኛለን ማለት ነው። ከዚህ ቀጥሎ አንድ መኝታ ቤት ሰፊ ስለምናገኝ ማለት ነው። አጠቃላይ አንደኛ ፍሎር ላይ የሰርቪሶቹ ክፍል ሶስት ክፍሎች ናቸው። ሶስቱም አንድ መታጠባ ቤት ኮማን መታጠባ ቤት አላቸው። እዚህ ጋር ሶስተኛ ክፍሉ ነው፣ ሰፊ ነው፣ የራሱ ዘጠና አለው። ይሄኛው እንግዲህ ወደ ትራሱ እየወጣን ነው። አንድ ሰፊ ክፍልና የልብስ መስቃ እናገኛለን ማለት ነው እዚህ ላይ እዚህ ጋር የምትመለከቱት የልብስ መስቀ ነው የሰርቪሱ ግራውንድ ላይ እንግዲህ በመጨረሻ የምትመለከቱት ይሆናል ሁለት የሰራተኛ ክፍል ና የእንግዳ ማረፋ እና ተጨማሪ ክችን ሁለት ክችን አለው ማለት ነው ሰርቪስ ላይ እዚህ ጋር የምትመለከቱት ክችን ነው የዚህ ቤት ዋጋ እንግዲህ እስካሁን ዋጋውን አልነገርኳችሁም በጣም ቅናሽ ቤት ተብሎ የሚታሰብ ነው ዋጋው 80 ሚሊዮን ብር ይጠራል ቀርባችሁ መነጋገር ትችላላችሁ፣ ወሳኝ ገዢ ካላችሁ ማለት ነው። መልካም ጊዜ ይሁንላችሁ። መጨረሻ ላይ ስልክ ቁጥሬን አስቀምጥላችኋለሁ። እንግዲህ ይሄ የመጨረሻ ክፍሉ ነው፣ ሰርቪስ ላይ የሚገኘው ክፍል ነው። በዚህ በኩል ደግሞ ወደ ዋና ግቢ መውጫ ነው።